የእስራኤል ወታደሮች ከኩለ ሌሊት ጀምሮ ቢያንስ 50 ሰዎችን ገደሉ። ተወደዳችሁ የጃሾ ሚዲያ ቤተሰቦች፣ በሰላም ማጣት አመታት ያስቆጠሩ የእስራኤልና የጋሳ ጉዳይ አሁንም ከዲጡ ወደ ማጡ ሆኑ። የእስራኤል ቁጣ በርትቶ ጥቃቶችን እያደረሰ ይገኛል። ውድ ቤተሰቦቼ ወደ ዝርዝር ጉዳይ ከመግባታችን በፊት ቪዲዮ ላይክ፣ በቤቱ አዲሱ ሲሆናችሁ ቤቱን ሰብስክራይብ፣ በዚህ አይነት ትኩስ መረጃ እንደርሳችሁ ደግሞ የደውል ምልክቷን በመብራት ተከታተሉኝ። በትላንትናው ነው እስራኤል ወታደራዊ ኃይል በጋዛ ላይ ከፍተኛ የቦምብ ጥቃት ፈጽሟል። ይህም የሆነው በደቡባዊ ጋዛ በምትገኘው ካን ዩኒስ ከተማ ውስጥ የሚኖሩ ነዋሪዎችን እስራኤል ወታደር ከከተማ እንዲወጡና ከዚህም በፊት ታይቶ የማይታወቅ ጥቃት የተባለ ጥቃት ሊፈጸም እንደሆነ ካስጠነቀቁ በኋላ ነው እየተፈጸመው። የተባባሰ የመጣውን ውከት ተከትሎ የካናዳ የፍራንሲስ እና የእንግሊዝ መሪዎች በእስራኤል ላይ አዲስ ጥቃት ካላቆመች ራሳችን እርምጃ ልንወስድ እንችላለን ሲሉ አስጠግቋታል። ይህ በእንዲህ እንዳለ 22 ሀገራት እስራኤል ሰብዓዊ እርዳታ ወደ ተከለከለችው ግዛት እንድትገባ እየጠየቁ ነው። ይህ ማለት እስራኤል ሰብአዊ መብት እየጣሰችና ዳታ ለሚገባቸው ዳታ እያደረገች እንዳልሆነች እየወነጀሏት እንደሆነም ግልጽ ነው። ይሁን እንጂ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እነዚህን የዓለም አቀፍ ይግባይን ጥያቄዎችን ውድቅ በማድረግ ታድራዊ ዘመቻን ለመቀጠል አልገብቷል። ይህም ማለት እስራኤል በጋዛ ላይ ሙሉ በሙሉ ለመቆጣጠር እቅድ እንዳወጠች እና ቆርጣ እንደተነሳች በግልጽ የሚያሳይ ነው። በዚህ በሁለት ሀገራት ግጭት የጋዛ ጤና ጥበቃ ሚኒስቴር እንደገለጹት በእስራኤል ጦርነት ቢያንስ 53475 ፊልስጤማውያን ሲገደሉ 121398 ቆስሏል፣ በማለት መረጃዎችን አስቀምጧል። የመንግስት ሚዲያ ጽህፈት ቤት ደግሞ ከ61700 በላይ ሰዎች መሞታቸውን ነው የዘገበው። የአውሮፓውያን አቆጣጠር ኦክቶበር 7 2023 በእስራኤል በሐማስ የሚመራ ታጣቂ በእስራኤል ላይ ባደረገው ጥቃት 1139 የሚጠጉ ሰዎች ሲሞቱ ከ200 በላይ ሰዎች ታግቷል፣ የሚሉ ዘገባዎች በስፋት ሲደመጡ የነበሩ ናቸው። የዩኤስኤ ሙስሊም ቡድን እስራኤልን የእርዳታ አቅራቦትና ለተጎዱ የምታደርገው እርዳታ በቂ ያልሆነና ና አሳሳች ነው ስል እንተችታለች። የአሜሪካንና እስላማዊ ግንኙነት ምክር ቤት ሲኤአር እስራኤል መንግስት አስቸኳይ ሰብአዊ ቀውስን ለመፍታት ለእርዳታ በቂ ያልሆነ ክፍተትንም መሙላት እያልቻለ ነው። ወደ ጋዛ ዘጠኝ እርዳታ መኪናዎች ብቻ መፍቀዷ ከተከሰተው ችግር አንጻር የማይመጣጠን ነው ሲ አጥብቃ ወቅሳለች። በመግለጫዎችም በሲኤአር ተገደበው እርዳታ በጣም በቂ እንዳልሆነና በተከበበው ግዛት ውስጥ በታሰሩት ሁለት ሚሊዮን ፍልስጤማውያን ላይ ራብን ለመከላከል ብዙም የሚረዳ እንዳልሆነ ነው የተናገሩ በዚህ ምክንያት የፊልስጤም ህዝብ ለረሃብ እየተጋለጡ ችግርም እየተጋለጡ መሆናቸውና ከጦርነትም ጭምር ሌላ ሰብአዊ ቀውስና ሰብአዊ መብት ጥሰት እየደረሰባቸው እንደሆነ በሌላኛው ደረጃ እየተከሰሰች ያለችበት ጉዳይ ነው። ሲአር ይህንን እርዳታ ማስረከቢያ በቂ ያልሆነበት ምክንያት የሚሉ በተንኮለኛውና ከባድ እርምጃ ወሳጅ በሆነው በኔታኒዮ መንግስት ነው ሲሉ ተናግሯል። ቤንጃሚን ኒታ ያደረገው ነገር ጋዛን ለማውደምና ህዝብንም ለማራቁ ሰፊ ስትራቴጂካል ነው በማለት ሌላ ክስ ለተባበሩት መንግስትም እያቀረቡ ይገኛሉ። በዚህ ምክንያት ብዙ ውይይቶችም የተደረጉ ያሉ ቢሆንም ድርጅቱ የዘር ማጥፋትና ሀገራችን ለሱ የምታደርገው ድጋፍ ማቆም አለባት ሲል የዩናይትድ ስቴትስ የእስራኤል ወታደራዊ ዘመቻዎች ድጋፉን አውግዟል። ይህ ማለት አሁንም እስራኤል በጋዛ ላይ እያደረገችው ያለችው የጦርነቱ ወታደራዊ ስትራቴጂክም በተለያዩ ሀገራት እየተቃወሙና በሰብአዊ መብት ጥሰት እየተያዘ ነው። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንጃምን ኔታኒሁ አሁንም ቢሆን ጋዛን ዶጋ ዓመት አድርጎ ራሱ ቁጥጥር ስር ሳያደርግ ውሎ የማያድር እና አርፎ የማይቀመጥ መሆኑን በዚህ ባሳለፍነው በአንድ ዓመት ውስጥ ባደረጉ ጦርነት በግልጽ ያስረዳን ጉዳይ ነው። ተወደዳችሁ ውድ ጃሾ ሚዲያ ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ እንዲሁም ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ፣ እንዲዚህ አይነት ትኩስ መረጃ እንደርሳችሁ ደግሞ ደውል ምልክቷን ማብራቱን እንዳረሱ እያልኩኝ የምለያችሁ ይሆናል። ይህ ጃሾ ሚዲያ ነው።